እኔ ከእሷ ጋር መሆን እፈልጋለሁ፣ ከአንተ ይልቅ ለእኔ ትገባኛለች ብሏል። ከእኔ ጋር መሆን እሷ የምትፈልግ ከሆነ መብቴ ነው ምናምን ብሏል። እና ፕራንክ ነው ያኛል። ግን ፕራንክ አይመስልሽም? የሆነ ስሜት ባይኖሮ ለአንቺ አበባ አይሰጥሽም ብዬ እኔ እውነታውን ነው የነገርኳት። ይህን ሁሉ ሴት እያለ እኔን መርጦ እንደዚህ ማድረግ ልክ ነው። እኔ አንቺ በብዙ ከማውቃቸው ሁሉ ትለያለ አሰላሙ አሌይኩም እንዴት ናችሁ? ውድና የተከበራችሁ የኛ ፋሚሊዎች፣ እኔ ደህና ነኝ፣ አልሐምድሊላ። እኔ ሀሰን እባላለሁ፣ ይህ ኦርጂናሉ ሀሰን ነው፣ ባይዙ እና እኔ ሀሰን እባላለሁ። ዛሬ የመጣሁት እንግዳ ሆኜ ነው እዚህ ቤት። ይህ ቻናል ያው ታውቁታላችሁ የፍፄ ነው፣ እነ ጋሽ ብሩክ ምናምን ነበር የከፈቱት ይህን ቻናል። እና እስከዛሬ ወደዚህ ቤት እኔ አልመጣሁም፣ ዛሬ እንግዳ ሆኜ መጥቻለሁ። እና የመጣሁት ደግሞ በጣም ለጥሩ ጉዳይ ነው። ትላንትና የተፈጠረው ነገር አይታችኋል እና አንዳንድ ስህተቶች ነበሩ። ስህተቶች ናቸው እነዚህ ደግሞ ማለት ነው። እኔ ላጥ ላጥ አረብ ይሞክረዋል። ማናት የምትባሏ ማ የምትባሏ እና ማነው የሚባለው ፍፄ የሚባለው ለሁለት ሆነው እኔ ለማደናበር እኔ ለማሸማቀቅ የኔን ጨጓራ ለመላጥ ቤተሰቦቼ፣ እኔ አላሳዝንም የኔ ፋሚሊዎች እኔን እንደዚህ የሚያደርጉኝ ልል አይደለም የመጣሁት። ዛሬ እነሱን ላስለቅስ ነው የመጣሁት። ምን መሰላችሁ ፍጼ በጣም ጥሩ ልጅ ነው ታውቃላችሁ፣ እና ጓደኛችን ነው። ጓደኝነቱን ደግሞ ተጠቀመና ምን አደረገ? ያሰን ጨጓራ ልላጥ ብሎ ከመሬት ተነሶ ራሱን ስሜቱን በመገፋፋት እኔ ለማቃጠል አበባ ይዞ መጣ ለማሂል ይሰጣት። አሁን በሩኬ ቢሆን እንደዚህ ያደርጋል? አያረገም። ያሰነ ጨጓራ ለመላጥ ከዚህ በፊት ድሮ የምንሰራቸውን ቪዲዮዎች ካያችሁ እኔ በሩኬን ጨጓራውን ስልጠው በስሱ ነው፣ እንደዚህ እርር አላረገውም። እኔ እኮ እርር ነው ያደረገኝ። እኔም ደግሞ ዛሬ የሱን ጨጓራ እርር ነው ማረገው፣ ጸጉሩን እስከ መላጨት ድረስ ማለት ነው። ቤተሰቦች ደግሞ ጸጉሩ አይታችሁ ታላጭ፣ እንደዚህ ተንጨባሮ ምናምን እንደዚህ ጸጉር። አሁን ይሄ ጥሩ ነው፣ ጸጉሩን አይንላጭ፣ መላጣ መቆረጥ የለበትም ሊቁረጠው እንደ መላጣ ይደብረዋል። እንዲማ አላስደብረውም። ባይሆን ዛሬ እንትን ልላቸው ነው የመጣሁት ሁለቱን ላምታታቸው ነው ቤተሰቦች። እኔን ለተዳፈሩኝ፣ እኔን ለሞከሩኝ ሙከራ ማለት ነው የመልስ ምቱን አጠንክሬ ነው የመጣሁት። እራሳቸው ነው እሳቱን የለኮሱት። እዚህ እሳት ላይ ደግሞ እኔ ጨምርበታለሁ። እና ደግሞ በዚህ አጋጣሚ ፍፄ ጓደኛችን ነው እና ሁላችንም ተስማምተን ምናምን ነው የምንኖረው። ይሄን ደግሞ ታውቃላችሁ ሁሌ በቪዲዮ ላንመጣ እንችላለን። ከዚህ በፊት እኔ ብያለው ሁሉም ይላሉ፣ በቪዲዮ ላንመጣ እንችላለን። ግን እኛ ተዋደን ተስማምተን እየተገባበዝን ምናምን ነው ምንውለው፣ ምናምን ሳንገናኝ አንውልም፣ ሁላችንም ማለት ነው። ግን ሁሌ በቪዲዮ አንድ ላይ አንመጣም፣ በስንት አንዴ ነው ልንገናኝ የምንችለው። ካልተገናኘንም አብረነን ማለት ነው ቤተሰቦች። እና ዛሬ ፍፄ የፍፄ ፋሚሊዎችም ለካ የፍፄ ፋሚሊዎች የኛ ፋሚሊዎች ናቸው። የኛ ፋሚሊዎችም ፍፄን እንግዲህ ወደ አምሳ ሺህ እየደረሰ ነው መሰለኝ። እና አምሳ ሺህ ያስገቡትና እስኪ ሊየው እሱን ፍፄን ራሱ አምሳ ሺህ ገብቶ ፎቶውን እንደዚህ ላየው ነው። አሪፍ ነው፣ አምሳ ሺህ ሲገባ ለውጥ አለው። ለምን እንደዚህ አናደረግም? ጸጉሩን እናንተ አምሳ ሺህ ያስገቡት እኔ ጸጉሩን ልላቸው። እና ቤተሰቦች አምሳ ሺህ ያስገቡትና እናንተ እኔ ይው ቃል ልግባላችሁ በዚህ ቪዲዮ በዚህ ቪዲዮ ፍጼ ሀምሳ ሺህ ሰብስክራይብ የሚገባ ከሆነ በዚህ ቪዲዮ እኔ ጸጉሩን በምላጭ ነው መላጨው። ተስማማላችሁ ቤተሰቦች? እስኪ አሳዩኝ። በዚህ ቪዲዮ ሀምሳ ሺህ ሰብስክራይብ እና ይሄ ቪዲዮ ራሱ አስራ አምስት ሺህ ላይክ የሚያገኝ ከሆነ እኔ ጸጉሩን ልላጨው ቃል ልግባላችሁ። ተስማማላችሁ? በጣም ቀላል ነገር ነው። ይሄን ቪዲዮ የሚያዩ ሰዎች በሙሉ ላይክ ያርጉት። ይሄን ቪዲዮ የምታዩ ሰብስክራይበር ያላደረጋችሁ ሰዎች ሰብስክራይብ አርጉትና 50ሺ ያስገቡት ከዛ እኔ 50 ሺህ ላይ ዱርዬ ሰብስቤ ልምጣ ጓደኞቼን ይሄ ያሉ አይደል እነሱ ራስ ዱርዬ በሏቸው ፈርጠም ፈርጠም ያሉ አሉና እነሱ ሰብስቤ ልምጣ ሴቶቹንም ይዤ ልምጣ እንዴት አድርጌ ጸጉሩን በጉልበትም ይሁን በጸባይ እላጨዋለሁ እኔ ቃል ገባሁኝ እናንተ አሳዩኝ 50ሺ ያስገቡትና እንትያ አይሻልም ፋሚሊዎች ይሄ የእኔ ሀሳብ ነው። እናንተን ሀሳብ እናንተው ጻፉት። እና ለማንኛውም ዛሬ የመጣሁበት አንደኛው ምክንያት የመድስ ምት ለመስጠት ነው። ያም ደሞ የሚሆነው ማሂ ጋር ደውያለሁ፣ እየመጣች ነው። እና ስትመጣ ፍፄ አበባ ይሰጠሽ ከዚህ በፊት ላንቺ ስሜት ባይኖሮ ኖሮ አበባ አይሰጥሽም ብዬ ቢያንስ እሷን አስለቅሼ፣ የሷን ስጨርስ ደሞ ያው እደውልለታለሁ። የትም አይሄድም፣ ከሰፈር አይወጣም፣ እዚሁ ሰፈር ነው የሚሆነውና እሱ ጋር ደግሞ ደውዬ ጠረዋለሁ እና እሱን ደግሞ ከእሷ ማልቀስ በኋላ ማለት ነው። እሱን ደግሞ እሱ ሲመጣ ታያላችሁ ወይስ አሁን ልንገራችሁ? አይ አሁን ልንገራችሁ። እሱን ደግሞ ባትወዳት ኖሮ አበባ አልሰጣሃትም፣ እሷም ተረድታለች። ያው ትንገረ ብዬ ሁለቱን አጣላችኋለሁ። ከኔ ጋ ናችሁ ወይንስ ከማ ጋ ናችሁ? ፋሚሊዎች ከኔ ጋ ናቸው። ለማንኛውም ይህም ቪዲዮ ሼር አርጉት፣ ለሁሉም ይድረስ። ይሄ ቻናል 50 ሺ ገብቶ 15 ሺ ላይ ካለው የፍፄን እንደዚህ እንደዚህ ያለውን ጸጉሩን መላጥ አርጌ ቆርጠላችኋለሁ። እንግዲህ በቃ አሁን ወንድ ልጅ ቆረጠ የሚባለው እዚህ ጋር ነው እና ማሂ ጋ እንደውልላት ምክንያቱም እሷ ትቆያለች ብዙ ጊዜ ለዛ ከደወልኩ ራሱ ማለት ነው። ኧረ 30 ደቂቃ ይሆናል። ቪዲዮ ከመጀመሪያ በፊት ነው የደወልኩላት። ድጋሚ እንደውልላት ዛሬ ፍፄና ማሂ ያለቅሳሉ። ይሄ የእኔ ውሳኔ። ቤተሰቦች ማልቀስ አለባቸው። ወንድ ልጅ ያለቅሳል፣ ው ያለቅሳል። ካስለቅ ከቆነጠጡት ለምን አያለቅሳል? እዚገውን ነው የምቆነጥጠው። የተቆነጠጠ ሰው አለ። ወዬ ደረስኩ ነው እኮ የታለሽ? ወይ ከማለት ደርሻለሁ። የቱጋን አይቀርም። አንቺ ሁሌ አይደለም እንዴ የምጠፊው? አሁን ቶሎ በይ ቶሎ ብለሽ ነይ። የመጣው ነው ነው መመጣው እንዴ? ባጃጁን ላስከነፈው። ምንድን ነው ባባጃጅ አገዢም አንቺ ተሽከርካሪ ሞተር ምናምን። አሁን ቶሎ ብለሽ ነይ። ቀልዱ ቀልድ ነው። ሪሽ ኖረ ብር እኔ ቢኖረ ኖሮ አሁን አካውንት ሽላኪ ብዬ ልክልሽ ነበር የኔ ቤቢ፣ የኔ ቆንጆ፣ የኔ ፍቅር አይ ላቭ ዩ ማለት እንደዚህ አይባልም። ለማንኛውም ቤተሰቦች ማይን እንጠብቃት። ራስን አሳልፎ እስከ መስጠት አየው መሆኑን። እኔ አንቺን ውለታች የማልከፍለው ከአቅሜ በላይ ነው። እኔ አንቺ በብዙ ከማውቃቸው ሁሉ ትለያለሽ። የእውነት ተምሳሌት ማጣፈጫ የፍቅር ጥጎን ራስን አሳልፎ እስከ መስጠት አየው መሆኑን እኔ አንቺን ውለታች የማልከፍለው ከአቅሜ በላይ ነው። የፍቅር ጥጎን ራስን አሳልፎ እስከ መስጠት። ነይ፣ እንዴት ነሽ? ወደ ላይ ያነሳውሽ ኖ የፍቅርና መስሎሻል። በኔ ቤት ላፈርጥሽ ነበር ሀሳቤ፣ አልተሳካልኝም። ለማንኛውም ነይ ቅረቢ ወደዚህ ተናድጄ አለው ለራሴ። እኔ አንድ ነገር ላማክርሽ ነበር

አንቺን ሳይ ያንገሸግሸኛል። አንገሸግሸኝ ታውቂያለሽ? አንቺን ሳይ እንደዚህ እንትኔ ምናምን ስራዎቼ ይቆማሉ ይነሳሉ። እና መነጽር አይ አስተኛቸዋለሁ። እኔ እራሱ እንትን ማየት አሁን እኮ ባይኔ አይደለም እኮ የምናወራው በአፌና በጆሮ ለምን እንደጠራሁሽ ማወቅ ፈልጊ እሺ። ከምን ጽሪ ጋር ምን ጽርሽን አውልቂ አንዴ፣ አንዴ ማውልቅልኝ እና ትላንትና ማታ ፍፄ ቴክስት እኮ ልኮልኝ ነበር። ምን ብሉ የላከልኝ፣ ማሂ እኔ ቀልድ ነበር ቴክስት የጻፍኩላት ከትላንቱ ወዲያ ጽፌላት ነበር እና ለእኔ ስሜት እንዳላት ስለ ተረዳው፣ ለምን እሷ የምትስማማ ከሆነ እኔ ከእሷ ጋር መሆን እፈልጋለሁ፣ ከአንተ ይልቅ ለእኔ ትገባኛለች ብሏል እና አንቺ ቴክስት ሲጽፍልሽ ምን ብለሽ ነው? ተስፋ ሰጥታኛለች እና መብቴ ነው ድሬ መሞከር ፈልጋለሁ፣ ጓደኛ ሆነ፣ ከጓደኝነት የዘለለ ነገር ከእኔ ጋር መሆን እሷ የምትፈልግ ከሆነ መብቴ ነው ምናምን ብሏል እና ቴክስት ምን ብለሽ ነው የመለሽለት? እና አሳይን ቴክስቱን፣ ጼራ ገብተሽ ነው እናንተ ድሮም ጤነኝ አይደለም። ችግር ምንድን ነው? እየቀለድኩ እኮ አይደለም፣ እኔ ያለኝን ነው የምልሽ። ተኮሳተረ። እኔ ከፈለክሽ አሳይሻለሁ ይላል። እኔ የምኮሳተረው ያለኝን እኮ ነው ብያታለሁ። እና እሷ ፊት ከሰጠችኝ፣ እሷ ከእኔ ጋር መሆን ከፈለገች፣ አንተ ትቀየመኝ እኔ ለምንድን ነው ማለ ሰላም ምናምን እኔ ተሰምኝ እንደሱ አይደለም። እኔ ነው በጣም ምን አለ እኮ እሱ ትወደኛለች እኔ ሙዳት ነው ነው ግን ሀይሚ እህት ናት በጣም ነው ምወዳት የምጠነቀቅላት አይደል አንቺ ደግሞ ፍፄን እኔ ሀይሚን በምወዳት መንገድ ሳይሆን አንቺ የመለሽለት ቴክስት እንደ ወንድም ሳይሆን እንደ ጓደኛ ና ከጓደኛ በላይ እንደምትወጁ ነው እየነገረኝ ምንድን ነው ዝም ብዬ ምቀበ እሱ ያለኝን እኮ ነው የምለው ቀልድ አይደለም እያወሩ ያለሁት ምንድን ነው ኮስተር ኮስተር እኔ ያለኝን ነው የጻፍሽለትን እኮ ነው እያወሩ ያለሁት ድሮም እውነታው ሲነገረው ሰው ዳር ዳር ማለት ይፈልጋል እንዴ

ከኔ ጓደኛ ጋር ቴክስት ተጻጽፈሻል? አልተጻጻፍሽም? ይህን ብቻ ለምንድን ነው የምትይው? በቃ ስጀምር ውሸት ነው። አውጭኛ ስልክሽን። ታማኝ ነኝ ብለሽ መታሰብ ከሆነ ሴቶቹ እንዳለ ታማኝ አይደሉም። ምን አይነት ዘመን ላይ ነው? ምን አይነት ዘመን ላይ ነው ያለ ነው። እናንተ ናችሁ፣ እናንተ ናችሁ። አንቺ አሁን እኔ

በፍቅር አንድ ያቀፍ ይሰራ ነው ነው ታገብ ደስ ማለት ለጥንሽ ፈልጌ ነበር እኮ ነው ያልከኝ። እና የተባለ ነገሩ እውነት ነው ብለሽ ነው የምታሰቢው? በቃ እንደዚህ ነው የምታሰቢው። አንተ ግን ማለት ነው እውነት እንዳሳብ ላሳክምክ ምን ይ ቀን በቀን እጪ እብደት እያባሰበት ነው ያንቺ እብደት ይጨመረው አሁን። ለማንኛውም ኧረ እባክህ አላበድኩም። ማለት አሁን ለማንኛውም እኔን ከዚህ በኋላ ከማንም ጋር ተባብሬ አቢሶ እኔ ጓደኞች ጋር አሉ አይደል እነዚህ ጓደኞች እብድ ናቸው እንዳለ እና እንደዚህ ምናምን የምትለው እብድ ናቸው እንዳለ እና ከነሱ ጋር ተጨመረሽ እኔ ለማናደድ እኔ ነገር ወላሂ አስለቅስሻለሁ ታውቂኛለሽ ደግሞ አሁንም ቢሆን እኔ አንድ ቀን ፕራንክ ባደርግ እንደዚህ የምትለው ለማንኛውም አሁንም ቢሆን ከእነሱ ጋር ተጨመረሽ እኔ ለማናደድ ከሞከርሽ ለቅሶሽ ቅርብ ነው አስለቅስሻለሁ እሺ ስሚኛለሽ ትሞቻለሽ ነው ኖ ኖ አንቺ ቆመሽ እኔ እያየው አንቺ ታረቅሻለሽ። እሺ ሰቲ ቆሚ አይሻሉ እንደዚህ ወዴ እንዳስለቀስከኝ እንደዚህ ራሱ አልጠርግልሽ። አሁን ለማንኛውም ማስፈራራ አሁን ለማንኛውም ልደግምክ አሁን ለማንኛውም የጠራሁሽ ማለት ነው። የኔ ቼኩ ቬራ፣ የኔ ቼኩ ቬራ። አሁን ለማንኛውም የጠራሁሽ ከኔ ጋር ተባብረሽ ማን ነው ፍጽም? አይ አይ አይ ምንም ነገር አልተባበርም ካንተ ጋር ምክንያቱም ነገ ተነስተን ይለይ ነው። አሁን ዙሮ አሁን ላንቺ ያልኩሽን እኮ ነው። አሁን ላንቺ ቴክስት አሁን ግግም ብለሽ ለእኔ ስሜት ባይኖረ አበባ ሰጠኝም ነበር። አልፈልግም። በጣም ደስ ብሎኛል። በቃ ለትላንቱ መልስ ደሞ አንተ እንደዚህ ነገር አለ፣ አልፈልግም። አይ እዚህኛው ላይ ተስማሚ ይሻልሻል አለ። ለዛ ከባዱ ነው ማመጣልሽ ብቻ ወትብሻለሁ። አሁን ተስማሚ በጸባይ አሁን በጸባይ እኔ ከዚህ በኋላ አላሰቃይሽም። በቃ ቃል ገባሁልሽ። ኖ ቃል ገባሁልሽ። አሁን እንስማማሽ በቃ። ፍፄ ይኸውልሽ፣ አሁን ትደውይለትና ናዚ ትይወልሽ። ምክንያቱም እኔ ከደወልኩ ይሄ ልጅ ብሎ ይጠራጠራል ይጣራጣራ ይመጣል ሲመጣ፣ አንቺ አልተስማማሽም። አበባ ይሰጠኝ እኮ እኔ ይሻልሻለሁ ለማቃጠሉም ቢሆን እኔ አሁን እኮ እኔ ፍፄን እኮ ብቻ ዬን አስለቅሰዋለሁ። ግን የአንቺ አሁን አንቺ ያስፈለግሽ ለምንድን ነው? አበባ የሰጠኸኝ ለእኔ ስሜት ሳላለ ነው ብለሽ በቃ፣ ትንሽ ዘግዘግ እናድርገው። ምን ችግር አለው? እንደዚህ እንደዚህ እናድርገው። ፍፄ በጣም የዋህ ልጅ ነው ምናምን ደንባራ ነው እና እናደነባብረው ለምን እንጂ እኔ ሌላ የሚያደናብር ሰው ማን ማን አለ? ሀይሚኛት ያለች ሌላ ማ በቃ ሌላ ሴት ፈልጋለሁ። ሌላ ሴት ከምፈልግ አንቺ እኔም አልፈልግም አቄ ነው። እሺ ለማንኛውም ፍፄ ጋ አሁን ደውይለት ነው ሲመጣ ምንም ሲሪየስ ሆነሽ ከኔ ጋርልሽ። አንተ ስሜት ባይኖር ኖሮ ለሌላ ሴት ለምን አልሰጠህም? ለምን ለእኔ ሰጣህኝ? እንት ይወልሽ ድንብርብሩ እናወጣዋለን። ከሳ ማን ይጣላ? የፍፄ ቁጥር የለሽም? ምድ ትናንትና በምንድን ነው የተደዋወላችሁት? ደውይለት። ሄሎ። ወይ ማሂ። ወይ ፍፄ ደናኔ ደናኔ አመሰግናለሁ። ሳሌለ ስለትናንትናው ገዛክ እንዳይከፍልን እንዳይከፍለን ብቻ እንጂ ምንም የት ነ አሁን እኮ ብዙ ነገር አሰብኩበትና አንዴ ላውራክ። የሆነ ነገር አስብ እና ላውራክ ሴራ እና ትላንት የነበርንበት ቦታ ቶሎ በልሺ። ለነገሩ ሰፈራችሁ እዚህ ነው። ቶሎ በል ቶሎ አንተ፣ ምንድነው የምትቀበጣጠረው? የትናንትና ጉዳይ ምናምን የምትለኝ ምንድነው? ለይ ምንድነው? ትናንት አበባ ሰጥቶሽ ይል አሁን ምን ትይዋለሽ? መሰረሽ አበባ የሰጠኝ ለኔ ስሜት ሰላለህ ነው ስለምትወደኝ እንደሆነ አውቀያለሁና፣ እንዲህ አይባልም እኮ ሌላ ነገር አትልም። እንጠብቀው ቤተሰቦች

ፍፄ፣ ምን መሰለህ እሷም ታናግር ነገር አለና፣ እስኪ እኔ ልኑ ወይንስ ልታናግር? አይ፣ ኑር አንተ ኑር፣ ከአንተ የሚደበቅ ነገር የለም። ይቅርታ ፍፄ፣ ማለቴ ልክ ልሆን አለሁን? አላውቅም፣ ግን ልክ ነኝ። እና አበባው ፕራንክ ነው ያገኘው፣ ግን ፕራንክ አይመስልም። ማለቴ ዲዛይን ፕራንክ አለ የለም ምክንያቱም ብዙ ሴቶች አሉ፣ ከተማ ላይ ምንድን ነው ይህ ሁሉ ሴት እያለ እኔ መርጦ እንደዚህ ማድረግ ልክ እንደት ይሰጣል አልነበረብኝ፣ ሆኖ ነው ፍራንክነት ለማድረግ ራሱ በጣም ብዙ ሴቶች አሉ ከተማ ላይ እና ለምን እንደ እኔ ጓደኛ ስለሆናችሁ ነዋ የሚባል ነገር እኮ የለም እኮ። ሌላ ነገር አስበህ ነው ማለት። ቀይ አበባ ሲሰጠኝ መቼም ኖርማል አይመስለኝ። እኔ ፕራንክ ነው እንጂ ሌላ ነገር እኮ አይደለም። አይ በመጥፎ እኔ ወስጁ አይደለም። አይ እሷ አበባ እንዴት ሊሰጠኝ ይችላል? እና አሰብኩኝ። እኔ ጠርታ አናገረችኝ። ከዛ የሆነ ስሜት ባይኖረው ላንቺ አበባ አይሰጥሽም ብዬ እኔ እውነታው ነው ነገርኩት። ይሄ ነው የተፈጠረው ነው። እንደዛ ሲለኝ እውነትም ጠራጠርኩኝና፣ ምን አስበህ ነው አራኔ? እንዴት አበባ ቀይ አበባ ለኔ ይሰጠኛል? ለኔ ጓደኛ ነኝ

እንደ እነግርሃታለሁ ቢጫ አበባ ስጠኝ። ቢጫ አበባ ሰጠኝ። ለምን ጥቁር አበባ ሰጣት? ሌላ አበባ አረንጓዴም አሪፍ ነበረ ስለው ቀይ ነው ያሰብኩት። አንተ አሁን ቀይ አበባ የሰጠሃት ስሜት ሰላለ ነው ለእሷ

አባይ ሰጣት ወደሃት መርጣት ነው። አይው ፕራንክ ነው ያደረኳት። ሌላ ምን አደረኩኝ? ምንም አላረገም፣ ምንም አላረገም እኮ ፕራንክ ነው ያደረገው። ፕራንክ ነው ያደረገው፣ ግን ስሜት ስላለ እንጂ አይቀለ በሚስት እና በድስት አይቀለድም የሚባል ነገር አለ። አንተ የሚባል ነገር እንደዚህ እንደዚህ ነው በላላ እኔ ከዚህ በላይ ነው። በልበል ነገር እየገለበጠ ነው። ችግር የለውም ፍፄ የፈለግ ሆነ እንፈላለጋለን። እናደድ እሱ እሺ ና ና ና። እንዴ ስማ ልህ ፍፄ፣ ምን ገርክ፣ ከቤት ጠራኝ ምናምን ነገር። ለማንኛውም ተጨባበጡ ልጁን አስጨነቀው ልፍዜ ነገር ምንድን ያስጨነቅሁት አግዥኛለኝ እንዳገሹ እሱን አግዥኛለኝ እስካስበው ግን የሆነ አበባ ልጅ ነበር አንዴ አንተ መቶ እኮ ይቅርታ የምር እየመሰለ ተው ልጁን አይሆንም እሺ ለማንኛውም ቤተሰቦችህን ሰላም በይው እያንተ ቻናል ነው ተባበሪኝ ብሎኝ ነው እጄ የለበትም አይ በቃ ለማንኛውም፣ እኔ መጥፎ ሰው ነኝ። ፍፄ ያው ታውቀኛለህ አንተ ልቡ ልቡ ልቡ አረ በጣም ምስኪን ልጅ ነው ደሞ ምናምን ሲሆን ላይ